ደስታዬን የማካፍሎት፣ ምስጢሬን የማውጋዎት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ አድማጮች ዛሬ የባለታሪካችንን የሀብታሙን ሞረዣን ታሪክ የምንቋጭበት ጊዜ ነው የሚኖረን። በመጀመሪያው ክፍል ከሀብታሙ ጋር በሚኖረኝ ቆይታ ባለፈው ሳምንት ታስታውሱ እንደሆነ ሀብታሙ የራሱን የጸረ ኤችአይቪ መድኃኒት ከማቋረጡም ባለፈ ልጁም ሆነ ባለቤቱ መድኃኒቱን እንዲያቋርጡ አድርጓል፣ ወይንም ደግሞ መድኃኒታቸውን እንዲያቋርጡ ምክንያት ሆኗል ማለት እንችላለን። እናም ሀብታሙና የሀብታሙ ቤተሰብ ማለትም አንድ ልጁና ባለቤቱ ከእሱ ጋር ሶስቱ ማለት ነው። የጸረ ኤችአይቪ መድኃኒታቸውን አቋርጠዋል። ይታያቸው እንግዲህ ለአንዲት ቀን እንኳን ቀን አይደለም ሰዓት እንኳን መዛነፍ የለበትም እየተባለ ጸረ ኤችአይቪ መድኃኒትን ለአንድ ዓመት ማቋረጥ አደጋው ምን ያህል ከባድ እንደሆነ ማወቅ አይከብድም። በተለይ የሶስት አመቱ ህፃን የሀብታሙ የመጀመሪያ ልጅ ውስብስብ የጤና መታወክ ደርሶበታል። ሀብታሙ መጸጸቱ አልቀርም። የልጄን መድኃኒት ለምን አቋረጥኩ፣ ልጄ ቢሞት እኔ ነኝ ተጠያቂ፣ እኔ ነኝ ገዳዩ ብሎ ማለት ነው። ለማንኛውም ሀብታሙና ባለቤቱ በፊት ይከታተሉበት የነበረው ሆስፒታል መሄድ አልፈለጉም። ምክንያቱም ከጤና ባለሙያዎች ለምን መድኃኒቱን አቋረጣችሁ የሚለውን ቁጣቸውን በመፍራትና በዚህ ምክንያት መድኃኒቱን ዳግም አያስጀምሩን ይሆናል ከሚል ስጋት ስለሆነም ሀብታሙ ከባለቤቱ ጋር ኤች አይቪን እንደ አዲስ ለመመርመር ጤና ጣቢያ ሂዷል። አለብን ካልናቸው አውቀነዋል፣ ከዚህ በፊት መድኃኒት እየወሰድ ነው ካልናቸው አይመረምሮንም። ወደ ነበራችሁበት፣ ወደ ምትከታተሉበት መድኃኒት የምትወስዱበት ቦታ ሂዱ ሊሉን ነው። ይህ ከሚሆን ይልቅ በአዲስ መልክ መመርመርን መረጥ። እንዴት አድርገን እንመርመር? በቃ ህመም አለብን ወይስ አዲስ እንጋባለን ብለን እንመርመር ስንባባል፣ አይ ህመም አለብን አዲስ እንጋባለን ካለን ልጆቻችን ልጃችን አይመረምሩትም፣ ህመም ስሜት አለን፣ ራሳችን አልወደድ ነውም። ስለዚህ ሁለታችንም ተስማምተን መመርመር እንፈለግን የሚለው ሀሳብ አምጥተን በዛ ጉዳይ ነት ስንሄድ ጤና ጣቢያው እዚህ ምርመራ የኤች አይቪ ምርመራ አቁመናል፣ ግን የኤች ኤፍ የሚባል እንደዚህ አይነት ቦታ አለ ሂዱ ዛ ብለው ወደዛ ላኩን። እዛ ሲልኩን ዶክተሮች በስርዓት ቃ እንዳለብን መድኃኒት ምን አይነት እንደምንጠቀም ከመመርመራችን በፊት እራሱ ስንናገራቸው አውቁ መድኃኒት እየተጠቀማችሁ ነው፣ ከዚህ በፊት ተመርመራችሁ እራሳችሁ አታውቁም ወይ ብለው በብዙ አይነት መልኩ ጠየቁን። ሲጠይቁን በቃ ምንም ነገር ዋሸን፣ በቃ በብዙ ዋሸን። አዲስ ነን እኛ እስካሁን ተመርመረን አናውቅም፣ አሁን ግን እንደዚህ እንደዚህ ሲደርስብን እንደዚህ እንደዚህ ነገር ሲሆንብን መመርመር ፈለግን። ሲያሳምኑ ምንም ድርቅ አለን ሳያምኑንም መረመሩን። ከዛ እንዳለብን ተነገርን። አሁንም ያው መድኃኒት አያስ ጀምሮንም እያልን ጠየቁን በብዙ አይነት መልኩ፣ እረ ንገሩን፣ ተመርምራቸዋል ከዚህ በፊት እንደውም መድኃኒት ሳትጀምሩ አትቀሩም፣ ተውየት ነው የምትከታተሉት የምትወስዱት መድኃኒት ንገሩን፣ ለሌላ ነገር አይደለም ብለው ሲሉን እኛ በቃ እያያዝ ነው ከየት ነው አለርትን ላለመሄድ እዛ ጋር የሆነ የምንወስደው መድኃኒት ወይም የሆነ ከዛ የሚላክ የሚጻፍ ነገር ከሄደን ጻፉን ላለማለት ብቻ ይህን ብቻ ነው። እኛ ያ ነገር ከራሳችን ማውጣት እንድንችል ነው። የዋሸ ነው። መድኃኒት እንደምትወስዱ ያስታውቃል። የት ነበር የምትጠቀሙት? የምትጠቀሙት ውስጥ መድኃኒት ስሙ ምንድን ነው በሚል መጡብን። እኛ እንደዚህ እንደዚህ እንወስድ ነበር፣ ነገር ግን አቁመናል። ለአንድ ዓመት አክል አቁመናል። ዳግም ደግሞ ያ ቦታ ከሄድን እንደማይሰጡን አወቅን። በአዲስ መልክ ተመርምረን በአዲስ መልክ መጀመር ወሰንን። ከዚህ የተነሳ ነው ያደረግነው የሚያደረግንበት ምክንያቱ ልጃችን በጣም ታመመ ለልጃችን ከሚለትን ንሳነኛ ታመናል ብለን ያልነው ልጃችን ስለታመመብን ነው። አሁን ግን ሙሉ ለሙሉ ወስነን መጥተን ነው ብለናል ናቸው። እነሱም ተረዱት። ማቋረጡ ስህተት እንደሆነ ተነግሮህ አልነበረም ወይ? ይህን አክል ጊዜ አልተነገረህም ወይ? ብዙ ነገሮች ነገሩኝ። ቫይረሱ ስርጭቱ እንደሚጨምር ሁሉ መድኃኒቶች ይህን ሁሉ አገልግሎት አንድ ዓመት አቋረጣችሁ ማለት እንደውም እናንተ በቆም መሄዳችሁ ራሱ በጣም የሚገርም ነው። ትልቅ ስህተተኛ ናቸው። አሁንም ግን የምትወስዱት መድኃኒት ሄደህ አጽፈ ማምጣት ይችላል። ውድ አድማጮች፣ ሀብታሙና ባለቤቱ እንግዲህ በአዲስ መልክ ኤች አይ ቪን ከዚህ በፊት እንዳልተመረመሩ ሆነው ቀርበው ምርመራ አድርገዋል ማለት ነው። ይሄ ብዙ ጊዜ የሚደገፍ አይደለም፣ ምክንያቱም ኤች አይቪ አንድ ሰው ሲመረመር እንደ አዲስ ነው ስሙ ተመዝግቦ፣ ፖዘቲቭ ከሆነም አዲስ ቁጥር ተመዝግቧል ማለት ነው። ቫይረሱ በደም ውስጥ ያለበት ሰው አዲስ ተመዘገበ ማለት ነው። ይሄ በሀገራችን ምን ያህል ከቫይረሱ ጋር የሚኖሩ ሰዎች እንዳሉ ለማወቅ ራሱ አሃዙን ራሱ ያበላሻል። ከዚህም ባለፈ ያው ጸረ ኤች አይ ቪ መድኃኒት ፈጽሞ ሆኖ መቋረጥ የለበትም። ይሄ የታወቀ ነው። ነገር ግን ያው ሰዎች በተለያየ ምክንያት እያቋረጡት ይገኛሉ። ይሄ ፈጽሞ መሆን እንደሌለበት ቢነገርም በተደጋጋሚ ተግባራዊ የሆነ አይደለም። ከተቋረጠስ ከተቋረጠ እንደ ሀብታሙ ሙረዣ በአዲስ መልክ ኤችአይቪ መመርመር አስቸጋሪ ነው የሚሆነው። ከተቋረጠ የሚበጀው እዛው ጸረ ኤችአይቪ መድኃኒት መከታተል የተጀመረበት ቦታ፣ የጤና ተቋም ሄዶ ችግሩን አስረድቶ ህክምናውን መቀጠል ነው የሚመከረው። የአንድን ሰው የሜዲካል ሂስትሪ ወይም ደግሞ የጤና ክትትል ታሪክ አለው። እሱን የሚያውቅ የጤና ታሪኩ የአንድ ሰው የተመዘገበበት ቦታ ሄዶ ህክምናውን መቀጠል ለታካሚው በተለይ ትልቅ አድቫንቴጅ ወይንም ደግሞ ትልቅ ጥቅም የሚሰጠው እንደሆነ ነው ባለሙያዎች የሚናገሩት። ለማንኛውም ሃብታሙ መጀመሪያ እሱም ባለቤቱም እንዲሁም ልጁ ይከታተሉበት የነበረው ሆስፒታል ተልኳል። ምክንያቱም ጤናን የተመለከተ ታሪኩ ምን ምን አይነት የጤና ችግሮች ነበሩበት የሚሉትንና የመሳሰሉትን ነገሮች የሚያስረዳ ማስረጃ ከመጀመሪያ ይታከሙበት ከነበረው ሆስፒታል አምጥቷል። ልጃችን በጣም በክብደቱም ወርዶ ነበር። ያለውም ነገር ሰውነቱ በጣም ክሳት ነበረው። ከዚህ የተነሳ የሆነ የሚሰጥ ቫይታሚን፣ የሰውነት የምግብ ፍላጎቱ እንዲጨምር ቫይታሚኖች በጣም በብዙ ተሰጠው። በጣም ተከታተሉት። በብዙ አይነት መልኩ ነው በቃ በየጊዜው እንድንመላለስ መድኃኒቱ ሲጀምረው ጉዳት እንዳይኖረው ሌላ ሰውነቱ እንዳይጎዳ ክትትል በየሳምንቱ። ይበልጥ ከኛ ይልቅ እሱ እንዲከታተሉ ስለነገር ናቸው። እኛም ስሜታችን ከዛ ስለነበር በጣም እንዲከታተሉ አደረጉ። ቫይታሚን ምግቦች፣ ከነሱ ራሳቸው የሆነ ዓሳ፣ የታሸጉ ምግቦች ምናምን እንደሰጡት በነፃ ምግብ እየሰጡት ላልተወሰነ ጊዜ ክብደቱ እስከሚመጣ ነገራቶች እስከሚለወጡ ድረስ በቃ በእንደዚህ አይነት መልኩ እየጠበቁት ተንከባከቡት። ልጁ ደግሞ እግዚአብሔር ያጥቶት በቃ ምንም እንደውም እኛ እንደጠበቅ ነው ሳይሆን ልጁ ከመቅስፈት በቃ ትልቅ ለውጥ ሆነለት። በማቋረጧ ምክንያት መድኃኒቱ ስትጀምረው በቃ እሷ ላይ አለመስማማት፣ በቃ መጋጨትን፣ ሲዲፎራ መውረድ፣ ክብደቷ መውረድ፣ አቅም ማጣት በቃ እንዴት ነው ማጥባት መሰልቸት፣ የልጆችን በቃ ማመናጨቅ በቃ ውስጧ በቃ ሰላም እስከሚነሳት ድረስ በብዙ ታመች። ጭንቅላቷ ያቃጥላት ነበር፣ ጆሮዋ እንደ አለመስማት ውስጡ ላይ የሆነ የመጮህ ስሜት ብዙ ነገሮች ነበሩ። ይህን ሁሉ በቃ ተጋጅቶባት በቃ የመዳን እድል እንደማይኖራት ሁሉ በቃ ውስጣችን ያስበው ነበር። ኤችኤፍ ወጪውን ችሎ ሌላ ቦታ እያስመረመረ አልትራሳውንድ፣ ራንጅ ብዙ ነገሮችን ክትትል እያደረገ ከአንገት በላይ ብዙ ነገር ምርመራ ካደረገላት በኋላ መድኃኒት ከሌላ ከውጭ ገዝቶ ከነሱ ያልነበራቸው ከውጭ ተገዝቶ ሌላ በነሱ ድርጅት ተጽፎ ሌላ ሌላ ቦታ ሄደን እንድናመጣ ተጽፎልን በእንደዚህ አይነት መልኩ ነው። ዛሬ ሀብታሙ ሙረዣን እንግዲህ ለመጨረሻ ጊዜ ነው የምናገኘው። ሀብታሙን ከመለያየታችን በፊት እንግዲህ አንዳንድ ጥያቄዎችን እጠይቀዋለሁኝ ስለ ቤተሰቡ፣ ስለ ጤናው፣ ስለተለያዩ ጉዳዮች ማለት ነው። የመጀመሪያው ልጅ ስንት አመቱ ነው? ሁለተኛዋስ? ምን አይነት ጸባይ ያላቸው ልጆች ንገረኝ። ያው ልጆቼ፣ የመጀመሪያ ልጅ አሁን ስድስተኛ አመት ሊገባ ነው። እሱ ማለት እንግዲህ በሾተ ላይ ይሞታል የተባለው ልጅ ማለት፣ በሾተ ላይት በአምስተኛ ወር ላይ የምጥ መርፊ ተወስቷት ተሰጥቷት ይወለድ የተባለው ነው። አሁን ስድስተኛ አመቱ ነው ሊይዝ ነው። አሁን ፖዚቲቭ ነው? ግን መድኃኒቱን ከዛ በኋላ አላቋረጣችሁ? ፖዚቲቭ ነው፣ መድኃኒቱ እየወሰደ ነው። ደና ደረጃ ላይ ያለው እንደውም በጣም የሚያዋብል የሚያጓጓ በጣም ደስ የሚል ከኛ ራሱ የተፈጠረ የማይመስል ልጅ ነው። እግዚአብሔር በቃ እንዴት ነው፣ እኔ ራሱ ስማቸው ራሱ በጣም ምን ተስኖት ነው የምለው፣ እግዚአብሔር የሚሳነው ነገር እንደሌለ ነው። በቃ እግዚአብሔር ምንም ነገር ተስኖት አያውቅም። በእኛ ያለቀ ነገር በእግዚአብሔር ዘንድ እንደማያልቅ። አሁን ኬጂ ነው፣ ሁለተኛ አመቱ ነው ስለዚህ የተማረ ነው። እንደውም እሱ ከፍዬ ነው ማስተምሮ። ለሱ እንደውም እንዴት ነው ከአቅሜን በላይ ቢሆን እንኳን እየከፈልኩ ነው ማስተምሮ። የግል ማለት ነው፣ የግል እየከፈልኩ ነው ማስተምሮ። ለምን በቃ እንዴት ነው እግዚአብሔር ያደረገው ነገር ሳይ አያቅተኝም፣ እግዚአብሔር ይረዳኛል እያልኩ ነው ማስተምረው። ሀብታሙ፣ አሁን ልብስ ነው የምትሸጠው መንገድ ላይ አይደለ? በቃ አሁን እንደውም እኔ መሯሯጥ በጣም እየሰለቸኝ ነው ያለው። ግን እንደዛ ነው የምትሰራ? አሁን እየተሯሯጥኩ የምሰራው አሁን ግን የሆነ ቦታ ተሰጥቶኝ ቦታ ላይ እየሰራ ቦታው ላይ ደግሞ ቀን ሙሉ አንድ እቃ ሳልሸጥ ነው የምውለው። ማታ ግን እስከ አንድ ሰዓት በኋላ ሁለት ሰዓት እወጣለሁ። ያም ሆኖ ግን አጥጋቢ ነገር የሆነ ነገር የለም። የት ነው የምትወጣ? ያው ከነበርኩበት ቦታ ላይ እልፍ ብዬ ያው አደባባዮች ላይ በመሄድ እየተሯሯጥክ ምን ስራ ካገኘው አገኘው፣ ካላገኘው ይ በቃ እንዴት ነው ይሄ ነው ከምለው በላይ ነው ስራው። አሁን የተስተካከለ ነገር አይደለም፣ ለኔ ምቹም አይደለም። ነገር ግን አሳምኝ የገባሁበት ነገር ስለሆነ እግዚአብሔር እስካሁንም ጥሎን አያውቅም። ባለቤትህ ትሰራለች? እሷ አትሰራም። ብትሞክርም ያው የስራው ሞራሉም ይሄን አክልናት አትስራም ለመስራትም ጉጉትም ፍላጎቱም ቢኖራት ብትወጣም ይዛ የመግባት እድል አይኖራት ኑሮ እንዴት ነው ግን ሀብታሙ እንግዲህ ጨርቅ ልብስ እያዞርክ ነው ማታ ማታ ከፖሊስ ጋር መባረር አለ ብዙ ነገር አለ እንደው ህይወቱን እንዲሁ ከሩቅ ሆነን የምናየውና እስቲ ህይወቱን ንገረኝ በተለይ ደግሞ እንደዚህ ኤችአይቪ ፖዚቲቭ ሆኖ ፖዚቲቭ ልጅ ይዞ ኑሮ ትግሉ ከባድ ይመስለኛል። እስቲ እሱ ንገር። አሁን ልናገረው የምፈልገው ነገር በጣም አስቸጋሪ ነው፣ ብናገርም ደግሞ በጣም ለአድማጭ ራሱ ውስጡ ስብራት ይሆንበታል። በጣም እስከ ሶስት ሰዓት ቆይቼ የምገባበት ጊዜ በቃ ለሶስት ሰዓት የሶስት ሰዓት መድኃኒት ለመውሰድ በጣም እየጣርኩኝ ነው የሚሄደው። ከዛ ካለፍኩኝ ለምን የመድኃኒት ሰዓት ውስጥ ስለሚያልፍብኝ ቶሎ ለመግባት እወስናለሁ። ከስራው ጋር ፈጽሞ የተመቻቸና የተመጣጠን ነገር አለም ጨረታ ውስጥ ግፊያ አለ። በጣም ግፊያው ይሄ ነው ከሚባል በላይ የኩላሊት ቁስለት በቃ አቅም ማጣት፣ መትከም፣ እቃው ማስተካከል፣ መስፋት፣ ማስተኮስ፣ ማጠብ፣ ብዙ ነገሮች የሚጠበቁ ነገሮች አሉ። ይሄም ሁሉ ለእኔ በጣም ጭንቅ ነው። በቃ ምጥ ነው። ግን ምንድነው ቤተሰብ ይዤ ቤተሰብን የሚበላ መብላት ሲገባው ማጣት እንደሌለበት ውስጤ ያምናል። አቅም ባይኖርም ብታምም እንኳን የመተኛት እረፍት የማግኘት ነገር የለኝም። ለምን የእነሱ ስሜት የኔ ስሜት ስለሆነ። ልጆቼ ስወጣ ይሄ ነገር አባ፣ ይሄ ነገር አምጣልኝ፣ ይሄ ነገር አምጣልኝ። ምንም የሚያውቁት ታሪክ የለም። እሺ ነው የምለው። ማታ ግን ከሚይዝላቸው የማይልዝላቸው ይበልጣል። ካገኘው አንድ ነገር ይዤ ይመጣለሁ። ይሄ ነገር ሲሉኝ የለም አላገኘውም፣ ጠፋ ምናም። በቃ ያምናሉ። ይህን ሁሉ ነገር እ እግዚአብሔር እስካሁን ጊዜ ድረስ ተሸክሞኝ እስካሁን ጊዜ ድረስ አንዳች ነገር ሳይጎልብን የምንበላው የምንጠጣ ቢጎል እንኳን የሰው እጅ አላሳየኝም። እሷም የሰው እጅ አላየችም። የወጪ ቢጎልባት እንኳን ደውላ እንደረሳ ሰው ይሄ ኮ ረስቼ ነው ወጣሁት ብዬላት አቻለሁ አላት። ለምን እኔ ሞራሌ ሞራሌ ቢሰማውም አላስቀመጥኩም አልነበረኝም ካልኳት ውስጧ ይሰማታል ከሚል ረስቼ ነው ወጣሁት፣ በቃ ተበድረሽ አድርጊ ማታ ከፍላለሁ። ምንድን ነው ሞራል በቃ የሚገናባት የሚጠቅማት ነገር ከማለት ውጪ ብዙም ማህበራዊ ነገር ጎሎን አያቅም። ሰዎቹም በቃ በእኛ ውስጥ ያላቸው እይታ እነዚህ ሰዎች ደክመዋል፣ እንድረስላቸው ሊሉም አልፈልግም። ለምን እኔ እስካለሁ ጊዜ ድረስ ያለኝን ያቅሜን አክል ተሯርጬ ለነሱ ዋጋ መክፈል አለብኝ ከሚል አንጻር ነው እንጂ የውጭ ስራው በጣም ጭንቅ ነው ምጥ ነው ከፖሊስ ጋር መሯራጡ በቃ ይሄ ነው ልባል ከምችለው በላይ አንዳንዴ በዱላ መመታት አለ ስትመች ደግሞ ይሄ ሰውነቴ ነው ይሄ ነው አቲም በቃ ስትሮጪ ደግሞ መኪና ውስጥ የመግባት እድል ይኖራል ብዙ ነገሮች ይሄ ነው በቃ እንዴት ነው መናገር ከምችለው በላይ ነው ከዚህ ውስጥ ብወጣና እዚህ ውስጥ ባልኖር ደስታው አልችለውም ምንድን አሁን የምትመኘው ሀብታሙ ምንድን ነው የምትመኘው እንግዲህ አንተ ኤች አይ ቪ ፖዚቲቭ ነህ ልጅ የመጀመሪያው ልጅ ፖዚቲቭ ነው። ባለቤት አለች፣ ያው አትሰራም። ሌላም ሴት ልጅ አለች። ተሯሩጠህ ነው የሰልባጅ ንግድ የምትነግደው፣ መንገድ ላይ ማለት ነው። ምንድነው ግን የምትመኘው? እኔ ምኞቴ ቢሳካልኝ ቢሳካልኝ አንድ ቦታ ቁጭ ብዬ መስራት ብችል የሆነ ባጀቱ ቢኖረኝና አንድ ቦታ አዳዲስ ነገር፣ ለምን ካልሲ አይሆንም? ለምን ማንኛውም ነገር አይሆንም? እንደዚህ አይነት ነገሮች አንድ ቦታ ላይ ቁጭ ብዬ ብሰራ ለእኔ ባልሯሯጥ ድካም አይሰማኝም። ባልሯሯጥ ደግሞ የሆነ ያገኘሁትን ነገር ይዤ የመግባት እድል ይኖረኛል። ወይም በቃ እንዴት ነው በቃ ከአቅሜ በላይ የሆነ ነገር እንደዚህ ስጋት ያለው ወይም እንደዚህ ፍርሃት ያለው ነገር የማይጠቅማቸው ነገር ይዤ ከምገባ በጣም ውስጤ፣ አሁን ምንድነው እኔ አሁን ማስበው ራሱ ግራ እያጋባኝ ነው። ምን ካለኝ ነገር አንጻር ይሄ ነው ብዬ የምለው ነገር ስለሌለኝ በዚህ ውስጥ ብገባ እንኳን ብዬ ደፍሬ የምናገረው ነገር የለኝም። እለት እለት ግን ቤተሰቦቼ እለት እለት የሚፈልጉት ነገር እግዚአብሔር ሆይ ባታሳጣኝ ከማለት ውጪ ደፍሬ እንዲህ ቦታ ላይ ብሄድ እንኳን ብዬ የምልበት አቅሙ ሞራሉም ስለሌለኝ ይሄ ለማለት አልደፍርም። ሀብታሙ፣ እንግዲህ በተከታታይ ሳምንታት ታሪክን እዚህ ቤተኛ ላይ ስታቀርብ ነበረ። ታሪክን እንደዚህ ለእኔ መናገሩ ለአድማጭ መናገሩ ምን አይነት ስሜት ፈጠረብህ? እኔ በመናገሩ ሙሉ ደስተኛ ነኝ። ለምን እኔ ለራሴ ብቻ የምጎዳበት ነገር ብዙ ሰዎች እንደሚጋሩኝ አውቃለሁ። በብዙዎች ደግሞ ይሄ የታመቀ ነገር እምቅ የሆነ ነገር ማውጣት ሲችሉት አውጥተው መስጠት ሲገባቸው፣ ሌላው አሳልፈው መስጠት ሲገባቸው እንዳይሰጡ የከለከላቸው ብዙ ነገሮች እንዳሉ ኢኮኖሚ ይኖራል፣ ፍርሃት ይኖራል፣ የበሽታው ስሜት ይኖራል፣ ብቸኝነቱ ይኖራል። ብዙ ነገሮች እንዳሉ አውቃለሁ። ስለዚህ እነዚህ ሰዎች ሲሰሙት የኔ ህይወት ለካ እንደኔ አይነት ሰው አለ ብለው ሁሉ ሰው ለካ እንደዚህ አይነት የገጠመው ሰው እንደኔ አይነት ታሪክ ያለው ሰው ይኖራል ብለው የሚሉ ሰዎች እንዳሉ አውቃለሁ። ይህ በመስማታቸው ራሱ አንድ ምዕራፍ ውስጥ እንደገቡ አምናለሁ። ለሚሰማው ሰው አይደለም ለእኔ ራሱ ራሱ አዲስ ነው የሚሆንብኝ ከሚስቲንግ አሁን ቤት እንደውም ይህን ቀን ራሱ ስራ ባልሰራ በደስ ይለኛል። እንዳንተ ፖዚቲቭ የሆኑ ሰዎች ያው በርካታ አሉ ወጣቶች ብዙ ሰዎች አሉ። ለነሱ ምንድነው የምትላቸው ነገር? እኔ እነዚህ ሰዎች የምናገረው በጣም ይሄ በሽታው በራሱ ባህሪው ራሱ በጣም ለየት ያለ ባህሪ እንዳለው አውቃለሁ። ብቸኝነትን፣ ከሰው ገለልተኝነትን ማናየኝ ሲያየኝ ለምን አየኝ የምንለው የምንጠራጠርበት በፊታችን ምልክት ያወቁን ሰዎች ምልክት የሚፈልጉበት ምልክት አለ፣ ሲፈልጉ ደግሞ የሚያጡበት አለ፣ የሚያገኙት ምልክት አለ። ባዩን ሰዓት ደግሞ ለምን አዩኝ፣ የሚያውቀን ሰው ከሆነ ለምን አየኝ ይሄን ማነግሮታል፣ ማን ነግሮት ነው ሊያየኝ የቻለው? ከኔ በቃ በኤችአይቪ ውስጥ መሆኔ እዚህ ውስጥ መሆኔ የት አይቶኛል የሚል ስጋትም ጥርጣሬም ፍርሃትም ስላለን በብዙ መሸማቀቅ ውስጥ ሆነን ብዙ እየተጎዳ ያሉ ሰዎች እንዳሉ አውቃለሁ። ስለዚህ ይህ እንዳይሆን እንደውም ይበልጥ ብርቱ ሆነን በእነሱ ፊት ስንታይ ምንም እንዳልተጎዳን ሰዎች ውስጣችን ቢጎዳ እንኳን ምንም እንዳልተጎዳ አይነት ሰው ሆነን መገኘት እንዳለብን በአግባቡና በስርዓቱ መድኃኒታችን ሳናቋርጠው እና መንገድ ያለብን ሰው ካለ ደግሞ ነግረ ነው ከውስጣችን ቢወጣልን በውስጣችን እራሱ ሲቀመጥ ሌላ ተጽዕኖ እንደሚፈጥር ለአእምሯችን ለውስጣችን በጣም ስሜቱ እየጎዳን ሲመጣ ሌላ በሽታ ውስጥ ሌላ ተጓዳኝ በሽታ ውስጥ እንደሚያስገባን እንደሆነ ልነግራችሁ እፈልጋለሁ። ከምንም በላይ ይህን ፕሮግራም ደግሞ እጅግ በጣም አብልጣችሁ ጊዜያችን፣ ሰዓታችሁን ሰጥታችሁ ለማዳመጥ እድሉን ያገናችሁ እጅግ በጣም ላመሰግናችሁ እወዳለሁ። አመሰግናለሁ።